በዚህ በአዳራሽ የምትገኙ እንዲሁም ይሄም ፕሮግራም የምትከታተሉ ውድ ኢትዮጵያውያን፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች፣ የተቀዳሚ ሙፍቲ ቤተሰቦች፣ ክቡራትና ክቡራን፣ ኢትዮጵያ ዛሬ ታላቅ ሰው አታለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው፣ ድንኳናቸው አድርገው የኖሩ ዕንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን እውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰ ማጤንን አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሐጂ ዑመር በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው ይህ! በሁላችንም ሲዘክርና ሲታወስ የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ፣ ትምህርቱ። ይህም ቢሆን አባታችን ለእኛ ግን ጎድሎብናል ማይቀር ቢኮንም ጉድለቱ ግልጽ ነው። ጥበበዎን ጸጋውን አስተውሎቶን አጣ ነው። እውንም ምን አይነት ትዕግስት ተላብሰው ኖረዋል። እውንም አርቆ ሀሳቢነቶ ምን ያክል ጥልቅ ነበር መልካምነትና? ጸጋውን አጥተናል፣ አባታችን የእርስዎ ሀሳብ፣ መልካምነት፣ ታይነት፣ ቻይነት፣ አስታራቂነት ሰው መሆን የሚጠናው እኛ መልካም አርአያነትን ቋሚዎች ስንከተልና ስንከተል ብቻ ነው የኔ የምንለው በሐሳቦ በአእምሮ በጭንቀቶ በደስታው የኔ የምንለውን ነገር ከሶ እናገኛለን። እውን ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ የኢትዮጵያ ቀለም የኢትዮጵያ ፍቅር፣ ለኢትዮጵያ ያልሰጡት ምን እስከ እልፈተ ህይወቱ ድረስ። በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያን መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነው ንትና በሰላም እንሸኝወታለን። መልካም እረፍት።